ኢማናችን እውነተኛ እንደሆነ እንዴት እናረጋግጥ? የዛሬውን መልእክት እስከ መጨረሻው ላደመጠ አላህ ይዘንለት። በተጨማሪም መጨረሻ ላይ ሴቶችን የተመለከተ ጥያቄን እጠይቃለሁ ኢንሻአላህ። ብዙ ሰው አላህ ዋጅብ ያደረገበትን ነገር ስለፈጸመ ብቻ የሙእሚንነትን ደረጃ እንደደረሰ ያስባል። አምነናል ማለቱ ብቻ ነጃ ሚያወጣው ይመስለዋል። የአላህን ግዴታዎች ይፈጽምና የእውነተኞችንና የመልካም ሰዎችን ደረጃ እንደደረሰ ያስባል። ለዛም ነው አምንናል የምንል ከሆነ የግድ መፈተናችን የማይቀር የሆነው። ስለዚህ ከሰሞንኛው ጉዳይ ጋር በተያያዘ ለሙስሊም እህቶቻችን አስተማሪ መልእክት አለኝ ኢንሻአላህ። የፊርዓውን ልጅ ጸጉር አበጣሪ ታሪክን ላስታውሳችሁ። የሆነ ጊዜ የፊርዓውን ልጅ ጸጉር አበጣሪ የፊርዓውንን ልጅ ጸጉር እያበጠረችላት ማበጠሪያው ድንገት ከእጇ ላይ ይወድቃል። እሷም ቢስሚላህ አለች። የፊርዓውን ልጅም አላህ ያልሽው አባቴን ነው አይደል አለቻት። አበጣሪዋም አይ አላህ የኔ ያንቺና የአባትሽ ጌታ ነው አለቻት። ያቺ ልጅ ለአባቷ ሄዳ ተናገረች። ፊርዓውንም በቤተ መንግሥቱ ውስጥ ከሱ ውጪ ሌላ አካልን ሚያመልክ ሰው በመገኘቱ ተቆጥቶ የራሱን ቅያማ ቆመ። በትልቅ በርሜል ዘይት አስፈላ ፊርዓውን እቺ የልጇ በጣሪ የሆነችው ሴት ሳት በላ ምታጎርሳቸው ሳትለብስ ምታለብሳቸው ከነፍሷ በላይ ምትወዳቸው አምስት ልጆች እንዳሏት ያውቃል። ይህ ግፈኛ ሰው በልጆቿ ሊያስፈራራት አሰበ። አምስቱንም አስመጣቸውና እስከነ እናታቸው የፈላው ዘይት ፊት አቆማቸው። ከእምነቷ ትመለስ እንደሆነ ጠይቃት፣ እሷም በፍጹም እንደማታደርገው ነገረችው። ታላቅ ልጇን ዘይቱ ውስጥ እንዲከቱት ወታደሮቹን አዘዛቸው። ያለ አንዳች ርህራሂ ምንም ወንጀል የሌለውን ህፃን ልጅ በዚያ የፈላ ዘይቱ ውስጥ ወረወሩት። በቅጽበት ስጋውና አጥንቱ ተለያየ። ፊርዓውን ግን በአንዱ ብቻ አልተዋትም። ሁለተኛውንም ዘይቱ ውስጥ እንዲጥሉት አዘዘ። ሁለተኛው ልጅም ባለ በሌላ አቅሙ እየተወራጨ ልቀቁኝ እያለ እየጮኸ እናቱ እንድታስለቅቀው እየተማጸነ ድንገት ድምፁ ልክ እንደ ወንድሙ ድምጽ በቅጽበት ጠፋ። ስጋውና ጥንቱ ከወንድሙ ስጋ አጥንት ጋር ተቀላቀለ። አቤት የእናት ልብ አሁንም ጸናች። ተራው አሁን የሶስተኛው ሆነ። እሱንም ያለ አንዳች ዝነት ለእናትም ባሳያዝኑ ለልጁ ጩኸት ሳይራሩ ዘይት ውስጥ ጣሉት። አራተኛውንም አቅፋ አሻሽታው አደፋፍራ ላከችው። እሱንም ጣሉት። አሁን ከአምስቱ አንዱ ልጅ ብቻ ቀረ። ይህ ልጅ ገና ጡት አልጣለም። አዘነችለት። ጽናቷ ከእሁድ ተራራ በላይ የሆነችው ይህች ሴት ለዚህ ልጅ ማዘን ፈለገች። አላህ ግን ሁሌም ከአማኞቹ ጋር ነውና በዱንያ ላይ ከአራት ጊዜ በላይ ታይቶ የማይታወቀውን ተአምር አሳያት። ይህ ገና ጡት ያልጣለ ልጅ አወራ። እናቴ ሆይ ሐቅ ላይ ነሽ ታገሺ አላት። ይህን የአላህን ተአምር ካየች በኋላማ እንዴት አትጸና! ልጁን ቀምተው ዘይት ውስጥ ጣሉት። አቤት ጭካኔያቸው! አቤት ትዕግሥቷ! እቺ ሴት ይህን ሁላ ሙሲባ ከተቋቋመች በኋላ በነፍሷ ላይ ለሚደርስባት ሙሲባ ታዝናለች እንዴ? በፍጹም ደስ እያላት ወደ ዘይቷ አመራች። ፊርዓውንን አጥንቷንና የልጆቿን አጥንት አንድ ላይ እንዲቀብራቸው ከተናዘዘች በኋላ ያለ አንዳች ግፊት ዘይት ውስጥ ወደቀች። አላህ ይዘንላትና ሩሃም ወደ ሩሆቹ ባለቤት ሄደች። የዓለማቱ እዝነት ሙሐመድ ሰለላሁ ዐለይሂ ወሰለም ከዚህ ክስተት ከብዙ ዓመታት በኋላ ለሚዕራጅ ጉዞ ወደ ሰማይ ሲወጡ አንድ ደስ የሚል ሽታ አወዳቸው። የማን ሽታ እንደሆነ ጅብሪልን ጠየቁት። የፊርዓውን ልጅ ፀጉር አበጣሪና የልጆቿ ሽታ እንደሆነ ነገሩት። ስለዚህ እህቶቼ ተመልከቱ፣ ይህ ኢማን የሚያስገኘው ደረጃ ነው። እቺ ሴት የፊርዓውንን ቤተ መንግስት ካጨናነቁት በሺህ ከሚቆጠሩ ካዳሚዎች መሃል አንዲት ተራ ፀጉር አበጣሪ ነበረች። ግን በኢማኗ ይህን ታላቅ ደረጃና ምንዳ ከአላህ አገኘች። ሁሉም ካዳሚ ተረስቶ እሷ ግን ዝን ታለም ትወሳለች። አንቺ የአላህን ዲን እገዛለሁ፣ ግዴታዬን እወጣለሁ ብለሽ የተነሳሽው እህቴ ሆይ ሐሳብሽ ታላቅ እንደመሆኑ መጠን የሚያጋጥምሽ ሙሲባም ታላቅ መሆኑን አትርሺ። አሁን ጥያቄ አለኝ። በዚህ መንገድ ላይ ብዙ አይነት ተግዳሮቶች እንዳሉ ካወቅሽ በዚህ መንገድ ላይ ጥቂቶቹ እንደ ጸኑት ትጸኛለሽ ወይስ አብዛኞቹ እጅ ሰጥተው እንዳፈገፈጉት ታፈገፍጋለሽ? የጥያቄውን መልስ ከቻልሽ በኮመንት ጻፊልኝ። መልካም ጊዜ